አሁንም ደግሞ ለሁለተኛ ጊዜ ሚስት ማገባው እዚህ ነው። ለሁለተኛ ጊዜ ልጆች ወልደው እዚህ ነው። ለዛ ነው የምታወት። እንግዲህ እንደነገርኳችሁ ያሲንግ ያለውን አንዳንድ ቪዲዮችም አይታችሁ ከሆነ ከዛ ኤርፖርት ላይ ቀረጽኩትን ስመጣ ምናምን ነገር አለ አዲስ አበባ። የቅናት መንፈስ ይሁን የቅናት በሽታ ይሁን ሙላ በሽታ አይደለም፣ ይሄ የታወቀ የቅናት መንፈስ ነው። የቅናት መንፈስ ደግሞ እንደዛ ነው፣ ይገለባበጣል። መጀመሪያ አን ነው በቅናት እየሞላው ማለት ነው። መጀመሪያ አንቴ ትዝ የምል ከሆነ ሌላ ነገር ሳይሆን የቅናት መንፈስ ነው ሰውየና። ሁለተኛ ሁለተኛ ምን ይባላል? ጠፍቶኛል በአማርኛ ማለት ነው ያ ሴት ላይ የተነሳው ሁለት ነው። በአጠቃላይ መንፈሶቹ ማለት ነው ራነት መጠለች እናገባዋለን ብሎ ይመጡት ማለት ነው እና ለመምጣትም ያሰቡት እኔም ላገባት ያሰቡት ካለ ይህን ቪዲዮ ስታይ ሱመያ ታስቀምጠንም አትለቀንም። ሮዛ ምን የመሰለች ችንጉ ምሰች ቆንጂ ልጅ ህዝብ በሙሉ የወደዳት እሽ ብላ ስትመጣ ከራሷ መጥቶ ለእኔም ብላ መድኒት ጠጥታ ሮዛ እንግዲህ ማወራቸውም ሴቶችም አሉ ማለት ነው። እንደዚህ በሰው በሰው ማውቃቸውም አይጠፉም። እኔ ማኖር ፈልጋለሁራለምን አልፈራዴ ለምንድ ነው ልጅቷ? አንቴ አሁን ከኢትዮጵያ አትመጣም። ከመጣም ሰላም በል ካለች እዚህ መጥቶ ሰላም ካለች አንቴንም እኛንም ሰላም ካለች ሰውን፣ አንቴ ራሱ ከኢትዮጵያ ከሩቅ ሀገር እዚህ መጣ አይደለም እንዴ እዚህ መጣ አንተ የቻልክ ነገር እሷ አትችልም ማለት አልችልም እኔ አችልም እኔ ይህን ያክል ሱመያን ይፈራታል ማለት ነው ይህን ያክል ማለት ነው የኛ ጀግና አንቀጥቅጥ ከሆና ሱመያ የ የኛ ልዕልት ማለት ነው አንቀጠቀጠቻቸው እሳሌ ማለት ያወረሳሌ ምድነት ልብራቸው የሳብሻ ሰዎች እንደት ናችሁ ደህና ናችሁ ወይ ሲታገጠምን አስቤ በዛ አይደለም ግግ እየሰራ ያለሁት እና ሰኢድ ማለት ነው የመን ገባ ማለት ነው። የመንስ የኖረችበት ሀገር አይደል? መጣት አትችልም እንዲ ጣበቅ አሁንም ቀጥታ አላበት ነው የምትመጣው። እመኔም ትመጣልህለች ማለት ነው። እዛች ባለበት ነው የምትመጣው ማለት ነው። ሴቶቹን እያባረረችብኝ እምቢ አለችኝ። ስለዚህ ሚስት አጣሁኝ። እና ሚስት አጣሁ። ስለዚህ እኔ ቁሜ ቁሜ መቅረቴ ነው። ሚስት ማግባት ፈልጋለሁ። ስለዚህ የመን መጥቼ የመን መጥቼ የመን ላገባ ነው። የመንሴን ላገባ ነው። አረብ ስለሆነች በየትም ላታገኛት ትችላለች፣ ቤትም። ትችላለች ትችላለችና፣ አረብ ላገባ ነው። እያወራቸውም ማወራቸውም አሉ፣ ሌሎችም ደግሞ አሉ እንዲሁ ማቃቸው ብሏል ማለት ነው። እንግዲህ ጉዞውን ወደ የመን አድርጎ ሰኡዲ ሊያገባ ነው ማለት ነው። የየመን ሴት ሊያገባ ነው ማለት ነው። ዙሮ ሱመያ የየመንም ማገባ የንትራ ማገባ ዙሮ መንጣቷ አይቀርም። ይሄን እመን ማለት ነውና ሱመያይ አሁንም ቀጥይበት፣ ወደፊት እንዳትይ፣ አሁንም ቀጥይ ማለት ነው። እርግጠኛ ነኝ የምን ተመድሳት መጣለ፣ ግን ይሄን ያክል አንተ ትፈራታለህ ማለት ነው። እንትራ አብዲ እኮ ነው አብዲ እኮ ነው እኔ ሱመያ አለ። ምንም አላልኩትም ምንም አላልኩትም ማለት ነው ማለት ነው። ምንም አላልኩትም ምንም አላልኩትም አለ ማለት ነው። ምክንያቱም መጀመሪያ ላይ ብሎ ነበር ሰምታችሁታል። ስለምክንያት ነው ምናምን ምናምን አለ እና ደግሞ መጨረሻ ላይ ደግሞ ምን ልስ አለ እና ምን ቢል ጥሩ ነው፣ ሱማዬ፣ እኔ ምንም ያልኩት የለኝም እኔ ጋር እንዳትደርሽብኝ እኔ ጋር እንዳትመጭብኝ አላለም። አንተም ፈርታሃት እሱም ፈርቷት? ታዲያ እንዴት ነው የሚሆነው? አሁን አንተ ልት ድረው ነው ወንድ ጓደኛ ማለት ነው። ልክስ ልት ድረው ስትል ብትመጣብህና ማለት ነው ምርጫ ብትሰጥህ ወዴ ማን ትሄዳለህ? አርግጠኛ ነኝ መቼም ከሁሉም ትወጣለህ ማለት ነው። እና በጣም ያሳቀኝ አብዲ ነው ማለት ነው። ሳይድማ መቼም አንዴ ፈርጣት ይዷል። አምኖ ሂዷል። አምኑ ማለት ነው እና በጣም ያስቃል ማለት ነው። ይህን ያክል እንትን ብሎ ከአሁን በላይ ኢትዮጵያን አልሄድም የመጀመሪያ ሚስቴን የሚያገባሁት የወለድኩት እዝ ነው። አሁንም ደግሞ አረብ አግብቼ ልወልዴ ነው ብሏል ማለት ነው። እንግዲህ ጨርቁን መንገዱን ጨርቅ ያደርገልህ ብለናል። እርግጥ ነው የመን ሄዷል ወላኪን ግን የምን መሄዱ ሳይቀር እሱ ከሱማያ ሽሽስ ነው ማለት ነው። ምክንያቱም ኢትዮጵያ ላይ አንዷላገባ ስል የሆነ ቪዲዮ ላይ ብቅስ አረጋት ሱማያ በሆነ በማላቀው ቦታ ሄዳ ታገኝብኛለች። በቃ በሆነ በማላቀው ቦታ ሂዳ ታገኝብኛለች። ስለዚህ አረብ ከሆነ ግን ማንንም ማንም ከትም ቁጥር ከየትም አታመጣትም የትም አታቃትም። ስለዚህ የመን ገብቼ አረባ ገብቼ አረባ ገብቼ ልጆችን ወልጄ ልኖር ነው ብሏል። እንግዲህ ወስኗል፣ ከኢትዮጵያ ወስኖ ወዴ የመን ጉዞን አድርጓል መሰል ማለት ነው። ሰኢድ እንግዲህ ይቅናህ፣ እንግዲህ ያው ከገብካን በኋላ ደግሞ እንደምታመጣል ደግሞ ተስፋለን፣ ከዛ እንፈልጋታለን እኛ ደግሞ ማለት ነው ገባሃ ያለችበትን ግዴታ ማወቅ ስላለብን ማየት ስላለብን አረንድ